ሰላም እንዲናችሁ ኳስ ሚዲያ ፖድካስት ነው ያዳመጣችሁ። ያላችሁት ሐሙስ ጧት ፒኤስጂ እና አስተን ቪላ፣ ባርሴሎና እና ቦሩሻ ዶርትመንት ከተጫወቱ በኋላ ነው። ትላንት እና አክማታ የተመለከቱ ጌሞች በትንሹ እንዳስሳለን። ከፒኤስጂ እና አስተን ቪላ ጀምር፣ በጣም በጣም የሚገርም ጌም ነበር የተመለከትነው። ፒኤስጂ እና አስተን ቪላ ትናንትና የተጫወቱት ቪላ የሆነ ሰዓት ላይ የሚያደርጉት መስሎ የነበረ የሚያሳኩት፣ ጨዋታውን የሚያሸንፉ ግን ያው ፒኤስጂ አሸንፏል። በጣም የሚያዝናና ጨዋታ ነበር የተመለከት ነው። ኮንትሮል የነበረበት ኢንዲቪጅዋል ብሪሊያንስ በየግላቸው የሚያሳዩት ምርጥ ምርጥ ጨዋታ የነበረበት በጣም የሚገርም ነበር ትላንት የተመለከት ነው። ፒኤስጂን ሙሉ ቲሙን ከመመለከት ልንጀምር እንችላለን። ይሄንን ፒኤስጂ በጣም የተሟላ ቲም ሆኖ ነው ነው የተመለከት ያለ ነው በዚህ አመት፣ ከአታክ እስከ ዲፌንሱ ድረስ በጣም ሙሉ ቲም ነው። በእርግጥ ብዙ ትኩረት እየሰጠን ያለ ነው ለአታኩ ነው ጎሮችንም እያገቡ ያሉት ያው የግለሰብ ብቃታቸውን ኢንዲቪዥዋል ብሪሊየንስ የተመለከት ነው ያለ ነው አታኩ ስለሆነ ለአታኩ ነው ብዙ ጊዜ ትኩረት እየተሰጠ ያለው። ግን ከጀርባ ያሉትንም ብንመለከት በጣም የሚገርም ነገር ነው። አታካቸው ላይ ፒ ኤስ ጂ ደዚሬ ዱዌ፣ ብራድሊ ባርኮላ እና ኡስማን ዴምቤ ነው በተደጋጋሚ የተመለከት ነው ያለ ነው። ከሊቨርፑል ጋር በነበረው ጨዋታ ላይ የሚያስገርም ብቃት ሲያሳዩ የነበሩት ሶስቱ ናቸው። ከእነሱ ጀርባ ያሉትን ግን ቪቲኒያን ጃን ቬስ እና ፋቢያን ሩይዝ መመልከት እንችላለን። እነሱ በጣም ጠንካራ የሚድፊልድ ቅልቅል ነው። ጃን ቬስ በጣም ወጣት ተጫዋች ነው፣ ግን ለሚድፊልዱ ምን የመሰለ ተነካሪ እየሰጠ እንዳለ መመልከት እንችላለን። በመከላከል ደረጃ ከት አርጎ ከፊት ለፊት ያለውን ነገር በሙሉ ይዞ የሚገኘው ተጫዋች እሱ ነው። ከዛ በተጨማሪ ደግሞ ፓሴ ማድረግና ጨዋታ ማቀጣጠል ችሎታው በጣም የሚያስደንቅ ነው። በጣም ጠንካራ ተጫዋች ነው ዣንቬስ ከቤንፊካ የተገዛበትን ዋጋ ራሱ ብንመለከት አሁን ከሚያሳየን ብቃት ጋር ስንመለከተው በጣም ትንሽ ዋጋ ነው ብለን ነው እናስብ የሚገባው ምክንያቱም ወጣት ተጫዋች ብዙ ጊዜ በእንደዚህ አይነት ዋጋ ሲገዛ በ60 ሚሊዮን አካባቢ ነው የተገዛው ተጫዋቹ በእንደዚህ አይነት ዋጋ ሲገዛ ውድ ነው ሊባል ይችላል 18 19 ዓመት የሆነ ተጫዋች በእንደዚህ አይነት ዋጋ መገዛቱ ግን ልጁ በዚህ እድሜ እያሳየ ያለው በስለትና ጥንካሬ በጣም የሚገርም ነው ከጎና ያሉትን ቪቲኒያና ሩዊዝን ደግሞ ስንመለከት ሩዊዝ በጣም ቬትራን የሆነ ተጫዋች ነው። በጣም ጠንካራ ልምድ ያለው ተጫዋች ነው። ሚድፊልዱ ለመቆጣጠር ትልቅ ተጽዕኖ እየፈጠረ ያለ ተጫዋች ነው። እሱ ቪቲኒያን ስንመለከት ግን በውስጡ ያለው ታለንት ሌላ ከፖርቱጋል የመጣ ተጫዋች ነው እሱ ይዞ የሚገኘው ታለንት በጣም የሚያስደንቅ ነው። ኳስ ላይ ያለው እርጋታ፣ ጫና ውስጥ ሲገባ የማይደነግጥበት መንገድ በጣም የሚገርም ተጫዋች ነው ቪቲኒያ። ስለዚህ ሚድፊልዱ ሙሉ በሙሉ የተሟላ ነው ማለት እንችላለን። ዲፌንሳቸው እንደምናውቀው ነው። አዲስ ተጫዋች አለበት እንደ ፓቾ ማርኪኒዮስም ደግሞ አለ። በጣም ልምድ ያለው ተጫዋች ነው። ብዙ ጊዜ ግን ዲፌንሳቸውን አንመለከትም፣ ምክንያቱን ስነግራችሁ ያው የሚያጠቋቸውን ቲሞች በጣም ከመጫናቸው የተነሳ ዲፌንሳቸውን ጥቂት ጊዜ ነው በየጌም መመልከት የምንችለው እና ፔስጂ በጣም ጠንካራ ቲም ሆኗል። አንዳንድ ሻንሶችን ከፔስጂ ጋር የሚጫወቱ ቲሞች አንዳንድ ሻንሶችን ሲያገኙ ልንመለከት እንችላለን፣ ግን መስመጡ አይቀርም። ልክ ትላንትና እንደተመለከት ነው ዋሳ ቢላ መጀመሪያ ላይ ያገቡት ጎል በጣም የሚገርም ነበር። እኔም በቃ በደንብ ተከላክለው አንድ ጎል ማርዋ ደግሞ ድጋሚ ፒኤስጂ በልጥ ማጥቃ ከሞከሩ ድጋሚ መድገም የሚችሉና ቤታቸው ወስዶ ይበልጥ መቆጠር የሚችሉ መስሎ የነበረ አስተን ቪላ ግን አልሆነም ነበረ። እንደውም ኤሚ ማርቲኔዝ ኦልሞስ መስመር ላይ የነበረችው እንኳን ሲያወጣት በቃ እንደ አሊሰን አይነት ፐርፎርማንስ ልንመለከት ነው። ፒኤስጂ እና ሊቨርፑል የመጀመሪያው ጨዋታ ላይ ሊቨርፑል እንደምን ብሎ እንዳሸነፈው አስተን ቪላም ነጥብ ይዞ ሊወጣል በያስ አስተን ቪላም አድቫንቴጅ ይዞ ሊወጣል በያስ ብዬ ነበረ። ግን ወዲያው ነው የሰጡት ምላሽ። በጣም የሚገርም ነው። ዱዌ ያገባው ጎል በጣም በጣም የሚገርም ነው። ኤሚ ማርቲኔዝን የመሰለ ምርጥ በርኛ ላይ ከዛ አንግል ማግባት በጣም ነው የሚገርመው። ሶስቱም የገቡ ጎሎች የሚገርሙ ናቸው። በርግጥ የሆነ ለጎል ኦፍ ዘ ሲዝን ኮንቴንደር ነው የሚመስሉት። ጥላንት እና ያገባቸው የራይስ ጎሎች ባይኖሩ ኖሮ ማለት ነው የሚገርሙ ጎሎች ነበር የገቡት። የመጀመሪያው ጎል የዱዌ ከዛ ዲስተንስ ላይ የሚገርም ጎል ነበር የተመለከት ነው። ሁለተኛው ጎል ዴምቤሌ ላይ ዋው፣ በጣም የሚገርም ድሪብል፣ ዲፌንደሩን አገዳግሮ ካስቀምጠው በኋላ ነበረ አንግል ላይ አጋጭቶ በአጠበበው በኩል በረኛው በአጠበበው በኩል ቶፕ ላይ መክተት የቻለው ቶፕ ናይንቲ ዲግሪ ላይ ማስቀመጥ የቻለው ማለት ነው። በጣም የሚገርም ጎል ነበረ። ፔስጂ ምባፔ ከወጣ በኋላ በጣም ሚገርም ጠንካራነታቸውን አሁንም እያሳዩን እንዳሉ ቀጥለዋል። ፒ ኤስ ጂ እምባፔ ከነበረበትም ሜሲና ኔይማር አብረው ከነበሩበትም ኢብራሂሞቪች ከነበሩበትም ታይም በጣም ጠንካራ ብሎ የተመለከትነው ነው። ለዚህ ምክንያቱም የሚመስለኝ የግለሰቦቹ የእያንዳንዱ ተጫዋች ታለንትና የቡድን ስራ በትክክለኛው መጠን መቀላቀሉ ይመስለኛል። ይህንን ትልቅ ለውጥ እንድንመለከት እያደረገን ያለው ምክንያቱም ኦልሞስት የኤምባፔን ያክል ጥንካሪ ያላቸው ተጫዋቾች እየተመለከተ ነው። በግ ኤምባፔ በጣም ብሪሊየንት የሆነ ተጫዋች ነበረ። ግን እነዚህ ሶስቱ ተጫዋቾች ለማሸነፍ በጣም ጉጉት ያላቸው ተጫዋቾች ናቸው። የአጥቂ መስመር ላይ ያሉት ዲፌንስ እና ሚድፊልዱ እንዳለ ሆኖ ማለት ነው። በዚህ ታለንት መሀል የሚገርም የቡድን ስራ አለ። ለግለሰብ ችሎታ አይደለም የሚሰሩት፣ የራሳቸውን ችሎታን ለማሳየት አይደለም የሚሰሩት ለቡድኑ ቡድኑ እንዲያሸንፍ ያላቸውን ፍላጎት በትክክል መመልከት እንችላለን። አንዳንዴ ለራሳቸው ግሎሪ ማግኘት የሚችሉበት ሰዓት ላይ ለቡድኑ ሲሉ ሳክሪፋይስ ሲያደርጉ እንመለከታለን። እንደሁም ሶስተኛው ጎል የገባበትን መንገድ ማንሳት ጥሩ ነው ለዚህ ነጥብ እንዲጠቅመን። ሶስተኛው ጎል ያገባው የግራ መስመር ተከላካዩ ኑኖ ሜንዲስ ነው። ኑኖ ሜንዲስ እንዴት ነው በዛ ሰዓት ቦክስ ውስጥ ተገኝቶ ዲፌንደር አስቀምጦ በረኛ አስተኝቶ ምናምን ጎል ሊያገባ ይቻለው ብለን ካየን በዛ ሰዓት ዴምቤሌስ ጋር ነበረ፣ ወደ ውስጥ ሆኖ ቻንስ የመፍጠር ቦታ ላይ ነበር የተገኘ የነበረው። ለፊት ላሉ ተጫዋቾች ጨዋታውን እያከታተለ ነበር ወደ ውስጥ ሆኖ ዴምቤሌ። ስለዚህ ወደፊት አንድ ሰው መውጣት ነበረበት። ኑኖ ሜንዴስ ፈቃደኛ ነበረ፣ ወጣ፣ ሚገርም ጎል አገባ። ፖዚሽናቸውን በዚህ መንገድ ስዊች የሚያደርጉበት መንገድ በጣም የሚገርም ነው። ይሄ የመሰለ ችሎታ ያለው ቲም በዚህ መንገድ ሲቀያየር ለተጋጣሚ ቡድን በጣም አስቸጋሪና አድካሚ ነው። ይሄ ደግሞ በጣም ለፒኤስ ይሄ ደግሞ ለፒኤስጂ በጣም ትልቅ አድቫንቴጅ ነው። ሲዝኑ የቻምፒዮንስ ሊግ ሲዝኑ ሲጀምር መጀመሪያ ላይ ፒኤስጂ የነበሩበትን ቦታ መመልከት እንችላለን። ተጫዋቾቹ አብዛኞቹ ገና እንደተገዙ አካባቢ ነበረ ቲሙ በትክክል መጣጣም ያለው አይመስል ነበርና ማንም ፒኤስጂ እዚህ ጋር ይደርሳል ብሎ ያሰበ አይመስለኝም። ምክንያቱም ግሩፕ ስቴጅ ያልቅ አካባቢ ሰንጠረዥ ላይ ከግማሽ በታች ነበሩ ፒኤስጂ። እና በቃ ድክመት ያለበት ቲም ይመስል ነበር። አሁን ላይ ግን ቲሙ በትክክል መናበብ ይጀምር ይመስላል። አሁን ዋንጫቸውን ማሸነፋቸውን ተከትሎ እዛው በፈረንሳይ ሊግ ውስጥ እያደረጉ ያሉትን ነገር ይበልጥ ሲመለከቱ ምን ማድረግ እንደሚችሉ በትክክል የተረዱ ይመስላል። ኮቻቸውን ደግሞ ለዚህ በጣም ልናደንቀው ይገባል። ሳይኮሎጂካሊ እራሱ በጣም ትልቅ ለውጥ ያመጣ ይመስላል። ምክንያቱም ከዚህ በፊት በነበሩት አመታት ፒኤስጂን ብንመለከት ከባርሴሎና ጋር የነበራቸውን ጌም አንስተን መመልከት እንችላለን። ሪሞንታ ዳ ብለን የምናውቀውን ጌም ማለት፣ ፒኤስጂ ባርሴሎና ጋር ሲጋጠም በአራት ጎል ከመምራት ተነስቶ ስድስት ለአንድ የተሸነፈበት ጨዋታ ነው። በጣም ትልቅ ሳይኮሎጂካል ውድቀት ማለት ነው። ያሸነፋቸው አሰልጣኝ ማን ነው? አሁን እያሰለጠናቸው የሚገኘው ሉዊስ ሄንሪኬ ማለት ነው። ሉዊስ ሄንሪኬ በዛ የባርሳ ቲም በእርግጥ ጠንካራ የነበረ የባርሳ ቲም ነው፣ ግን አራት ጎል ልዩነትም በዚህ መንገድ መገንበጥ በጣም የሚገርም ስራ ነው። ፒኤስጂ በነበረበት ከዛ በኋላ በነበሩት አመታት ፒኤስጂ በቃ በሆነ መንገድ መውጣቱ የማይቀር ቲም ይመስል ነበረ። በቃ ይህን ያህል ጥንካሬ ነበረው ቲም አልነበረም። ሳይኮሎጂካሊ የሆነ ቦታ ላይ ተገደበ ይመስላል። በዚህ አመት ግን እሱን የተመለከትን አይደለም። የሚገርመው ነገር አሁን ያለው የተገነባው ቲም ይዘውት የመጡት ኮች መላው ቡድኑ በጣም ጠንካራ የስነ ልቦና ደረጃ ላይ የሚገኝ ይመስላል። ፒኤስጂ እና እኔ አሁን ካሉ ቲሞች በሙሉ ያው አርሰናልና ባርሳን እንዳሉ ሆኖ ፒኤስጂ ግን የማሸነፍ እድላቸው በጣም ከፍተኛ ይመስለኛል፣ ይህንን አቋም ይዘው የሚቀጥሉ ከሆነ በትላንትናው ጌም ላይ የሚገርመው ፒኤስጂ ከሊቨርፑል ጋር ሲጫወቱ የነበረውን ያክል ዶሚናንት አልነበሩም፣ ግን አስተን ቪላን በዚህ መንገድ ማሸነፍ ችለዋል። የተለያዩ ቻንሶችን ሲሰጡ ነበር፣ አምልጧቸው ነበር አንዳንድ ቻንሶች ያው ጎሉንም ጨምሮ ማለት ነው። ግን በጣም የሚገርም ዶሚኔሽን የተመለከት ነው። በተለይ ሰከንድ ሀፍ ላይ አስተን ቪላ ተጫወቱ ማለት አንችልም። በቃ ልክ ሊቨርፑል ፈርስት ሊግ ላይ አጋጠመው አይነት የተመለከት ነው። ጫና አድርገው ነው በቃ የተጫውቱባቸው። አሁን ይሄ ደግሞ በተለይ ሶስተኛዋ ጎል መግባቷ ለፒኤስጂ ሁለተኛውን ለፒኤስጂ ሰከንድ ሊጉን ቀላል የሚያደርግለት ይመስለኛል ምክንያቱም አሁን አስተንቪላ መክፈት መከፈት ይጀምራል። አስተን ቪላውን ማጥቃት ነው የሚፈልገው ፒኤስጂ ምክንያቱም ምናልባት ቻንስ ቢገኝና ሶስት ጎል አግብቼ ባለፍ ብሎ የሚያስብ ጥያቄ ይኖር ይችላል በማከላቸው። ይሄ ግን ለፒኤስጂ አታከሮች የሚገርም ነው ምክንያቱም እንኳን ከፍቶ ለሚጫወት ቲም ጥቅጥቅ ብሎ ለሚጫወቱ ትላልቅ ቲሞችም አስቸጋሪ መሆናቸውን በትክክል አሳይተዋል ፒኤስጂ። ስለዚህ ሁለተኛው ጨዋታ በጣም ቀላል የሚሆንላቸው ይመስለኛል ለፒኤስጂ ያው ፒኤስጂ ይህንን ጨዋታ ማሸነፍ የሚችሉ ከሆነ ሊያጋጥሟቸው የሚችሉ ቲሞች ከበድ ከበድ ያሉ ናቸው። አርሰናል ያጋጥመዋል በዚህኛው ሳይድ በኖካውቱ ደረጃ። ይህኛውን ካለፈ ደግሞ ወይ ባርሴሎና ወይ ኢንተር ሚላን ያጋጥማቸዋል። ስለዚህ ከዚህ በኋላ የምንመለከታቸው ጌሞች በጣም አጓጊ እንደሚሆኑ ምንም ጥርጥር የለውም። ሊገራረሙ ቲሞች የቀሩት አሁን አርሰናል ማድሪድን የሚያሸንፉ ይመስላል። እንግዲህ በጣም የሚገርም ጌም ነበር ትላንትና ነው። አርሰናል እና ፒኤስጂ ሲጋጠሙ ማየት በጣም የሚያዝናና ይመስላል። ስለዚህ እንግዲህ እሱ መጉት እንጠብቃለን። ሶ ሁለተኛው ጌም ደግሞ እንመልከት፣ ባርሳ እና ዶርትመንድ የተጫወቱት ጌም ማለት ነው። የሚገርም ነገር ነው። ልክ እንደ ፒኤስጂ ሁሉ ባርሳም ይዘ የመጡት ኮች ከዚህ በፊት በደንብ አድርጎ የበደባቸውን ኮች ነው። አንሲ ፍሊክ ባርሴሎናን በባየር ሙኒክ ስምንት ለሁለት አሸንፏቸው ነበረ። ቻምፒዮንስ ሊግ የበላ ቲም ነው ጠንካራ ቲም አሁን ያሉበት ደረጃ የድሮ ያሸነፏቸውን ኮቾች ይዘው እንደዚህ አይነት ደረጃ ላይ መድረሳቸው የሚገርም ነው። ወደ ቦሪሲያ ከዶርትመንድ ጋር ወደ ነበራቸው ጌም ስናልፍ ደግሞ ያው ገምተነው ነበረ ባርሳ ዶርትመንድ ማሸነፍ እንደሚችል አራት ለባዶ በጣም ትልቅ ስኮር ነው እና ሁኔታውንም ብንመለከት ያው የሚጫወቱ የነበረበትንም ስታይል ዶርትመንድ የራሳቸውን ስታይል በተሻለ መንገድ ተጠቅሞ የመታቸው ይመስላል። ባርሴሎና ተመሳሳይ ነገሮች አላቸው። ዶርትመንድ እና ባርሳ የሚጫወቱባቸው መንገዶች ላይ ግን ባርሴሎና ዶርትመንድ የሚያደርጋቸውን ነገሮች በጣም ከፍተኛ በሆነ ደረጃ ነው የሚያደርገው እና የሚገርም ጨዋታ ነበረ። ያው አሪፍ አሪፍ ጎሎችን ተመልክተናል። አራት ለባዶ ተሸንፈዋል፣ ዶርትመንድ ማለት ነው። ጨዋታው ላይ ለባላንዶር የሚቀርቡ ተጫዋቾች ነበሩበት። አንደኛ ማን ነው? ራፊኒያ ለባላንዶር ቅርብ የሆነ ተጫዋች ነው ሁለት አሲስት አንድ ጎል አግብቷል። ቅርብ ጊዜ ድረስ ሞሳላ ለባላንዶሩ በጣም ተመራጭ ተጫዋች ነበር። ለባላንዶሩ ቅርቡ ተጫዋች ሙሳላ ነበረ። አሁን ሰሞኑን እየተመለከት ነው ያለው የአቋም መዋዥ ጋር ተከትሎ እንዲሁም ደግሞ ከቻምፒየንስ ሊግ ሊቨርፑል መውጣታቸውን ተከትሎ ግን የሞሳላ ደረጃ ወደ ኋላ ትንሽ መለስ ያለ ይመስላል። እና አሁን ራፊኒያ ሀምሳ ጎል የጎል አስተዋጽኦ አድርጓል። እና ያው ጠንካራ ደረጃ ላይ የሚገኝ ተጫዋች ነው። ሌላው ደግሞ ላሚ የማል ነው የማል አንዳንድ የሚጫወትበትን መንገድ ስንመለከት አስራ ሰባት ዓመቱ መሆኑን ሁሉ ረስተዋል። እና ላሚ የማል በጣም የሚገርም ታላንት ያለው ተጫዋች ነው። በየጊዜው የሚጫወትበት መንገድ ከተመለከትን እንደውም አሁን በ በቅርብ ጊዜ ያሉት ጌሞች ብቻ ከተመለከትን ምርጡ ተጫዋች ይመስለኛል። ከሳላህም ከራፊኒያም በልጦ ማለት ነው። እና በጣም እርጋታ ያለው ተጫዋች ነው። እንደ እድሜው አይደለም ከጓደኞቹ ጋር የሚጫወት ነው የሚመስለው። በየጊዜው የሚያደርገውን ነገር ስንመለከት የሚሞክራቸውን ነገሮች ደሞ ይሳካሉ የሚገርመው ነገርና፣ በተፈጥሮ በታለንት የሚመጡ አንዳንድ ነገሮች አሉ። ለምሳሌ ሜዳው ላይ ያሉ ብዙ ተጫዋቾች የማያቸውን ፓሶች ማቀበል የሚገርም ስኪል ሴት ነው። እሱ የሚያገባቸውን ጎሎች ብንመለከት ዲስተንሱ በጣም የሚገርም ነው። አብዛኞቹ ተጫዋቾች ሜዳው ላይ በጣም ሲለፉ እንመለከታለን። እሱ የተዝናና ነው የሚመስለው፣ ረጋ ብሎ ነው የሚጫወተው ደግሞ ይሳካሉታል። በጣም ይገርም ተጫዋች ነው እና የት እንደሚደርስ ለማየት ነው ጓጓ ይመስለኛል፣ ሁላችን ነው። ባርሳ ዶርትመንድ ሁለተኛው ጌም ላይ የሚያሸንፉ ይመስለኛል። ካሸነፉ በኋላ ወደ ኢንተር ነው የሚያልፉት። ኢንተር ባየርንን የሚያሸንፍ ከሆነ በጣም ከባድ ጨዋታ የሚሆን ይመስለኛል። ኢንተር ባየርን አልፎ ከመጣ ያልታወቀባቸው በጣም ጠንካራ ተጫዋቾች ያላቸው ቡድን ነው እና ባስቶኒና ባሬላን መመልከት እንችላለን። ሚድፊልድ ውስጥም ደን ሚክታሪያን ያሉ ጠንካራ ጠንካራ ተጫዋቾች አሉ። በረኛቸው ራሱ ሶመር በጣም ጠንካራ ተጫዋች ነው። እነዚህ አይነት ተጫዋቾች አሉ። የሚጫወቱበት ሲስተምም ደግሞ በጣም የተሟላና የሚገርም ነው እና ኢንተር፣ የቀሩት ቻምፒዮንስ ሊግ ውስጥ ያሉት ቡድኖች በሙሉ ኢንተር መግጠም የሚፈልጉ አይመስለኝም። ያልታወቀባቸው ኃይለኛ ቡድን ናቸው ኢንተር። እሱን ጨዋታ ማየት እንጠብቃለን። በጣም አጓጊ እንደሚሆን ተስፋ እናደርጋለን። በዚህኛው በኩል አርሰናል እና ፒኤስጂ የሚያደርጉት ጨዋታ አለ። በጣም አጓጊ ደረጃ ላይ ደርሰዋል፣ ቻምፒዮንስ ሊጉ ማለት ነው። እስቲ ወደ በኋላ ደግሞ በዩሮፓ ሊግ ጨዋታዎች እንገናኛለን። ማን ዩናይትድ እና ኦሎምፒክ ሊዮን እንዲሁም ፍራንክፈርት እና ቶትና የሚያደርጉት ጨዋታ አለ። እነሱን ጨዋታዎች ደግሞ ምንዳስስ ይሆናል ማለት ነው። ቪዲዮ ካዝናናችሁ ላይክ ማድረጋችሁን አትርሱ። ልክ እንደዚህ አይነት ደግሞ የተሻሉ ምርጥ ምርጥ ቪዲዮዎችን ልናቀርብላችሁ የተዘጋጀን ስለሆነ ለቻናሉ ሰብስክራይብ ማድረግም ትችላላችሁ። በኋላ ላይ እንገናኛለን። ቻው።